ሰላም ጤና ይስጥልን። ክቡራን የዩቱብ ቤተሰቦቻችን እንዴት ሰነበታችሁ? እግዚአብሔር ይመስገን። ቀጣዩን የሩትን ክፍል ሁለት ይዘን ቀርበናል። ታማኟ፣ ታታሪዋ፣ ጎበዟ ሩት የመጨረሻ ክፍል ይዤላችሁ ቀርቤያለሁ። አብራችን ቆዩ። አማትዋንም ኖሀሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? አሁንም ከገረዶች ጋር የነበርሽበትን ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ዕለት በአውድማው ላይ ገብሱን በመንሻይ በመንሽ በትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሽ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስከ ጨርስ ድረስ ለሰውየው አትታዪ። በተኛም ጊዜ የሚተኛበትን ስፍራ ተመልከች፣ ገብተሽ እግሩን ግለጭ፣ ተጋደሚ። የምታደርጊውን እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዚም ከበላና ከጠጣ ሰውነቱን ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ለተኛ ሄደ። ሩትን በቀስታ መጣች እግሩንም ገልጣ ተኛች። ምን ፈቀለሊት በሆነም ጊዜ ወንም ሰውየው ደነገጠ፣ ዞርም አለ። እንሆም አንዲት ሴት በግርጌው ተኝታ ነበረች። እርሱም ማን ነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳይነህና ልብስን በባህሪያ ላይ ዘርጋ አለች። ቦዚም አላት፣ ልጅ ሆይ በእግዚአብሔር የተባረክሽ ምን ባለ ጸጋም ደሃም ብለሽ በበብዛትም አልተከተልሽም እና ከፊተኛው ይልቅ በመጨረሻ ጊዜ ቸርነትን አድርገሻል። አሁንም ልጄ ሆይ አትፍሪ። በአገር ያሉ ሕዝብ ሁሉ ምግባር መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አድርግልሻለሁ። የቅርብ ዘመድም ሆኔ እውነት ነው፣ ነገር ግን ከእኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ። ነገ ምርሱ ዋርሳ ሆን ቢወድ መልካም ነው፣ ዋርሳ ይሁን ይሁን ወርሳ ሊሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆነሻለሁ። እስኪነጋ ድረስ ተኝስ ስኪነ ጋም በእግር ገብተኛች በወይስም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበሽውን ኩታም ጥተሽ ያዥ አላት። በያዘችውን ጊዜ ስድስት መስፈሪያ ገብስ ሰፈረላት አሸከማትም። እርሱም ወደ ከተማይቱን ሄደ። ወደ አማቷም መጣች። አማቷም ልጀ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረጋትላትን ሁሉ ነገረቻት። ወዳማትሽ ባዶችሽ ናት ይጅ ብሎ ይህንን ስድስት መስፈሪያ ገብ ሰጠኝ፣ አለቻት። እርሷም ልጅ የሆይ ሰውየው ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜ እስኪታወቅ ድረስ ዝም ያለቻት። አለቻት። ቡኤዝም ወደ ከተማ የተዘራ አደባባይ ወጥቶ በዚህ በዚያም ተቀመጠ። እንሆም ቦስ ለእርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቡኤዝ አንተ ቀርበ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። በኦዝም ከከተማይቱ ሽማግሌዎች አስር ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። በኦዝም የቅርብ ዘመዱን ከሞአባ ምድር የተመለሰችውን ኑኃሚን ወንድማችን ያቤሜሌክን ቅይንጦ ትሸጣለች። እኔም በዚህ በተቀመጥኩት በህዝብ የሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብ። መቤዠት ብትወድ ተቤዠው፣ መቤዠት ባትወድ ግን ከአንተ በቀር ሌላ ወራሽ የለምና እኔም ከአንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዣዋለሁ አለው። ጉኤዝም እርሻውን ከኑሀሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሞዋቱ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ፣ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልም እና አንተ ከኔ መቤዠቱን ውሰደው አለው። በጥንት ጊዜ ማንም ቢሸጥ ቢለውጥ፣ ነገሩን ለማጽናት ሰው ጫማውን እንዲያወልቅ ከባልንጀራሁም እንዲሰጠው በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር። የቅርብ ዘመድ ቦኤዝን አንተ ግዛው አለው። ጫማውንም አወለቀ። ቦኤዝም ሽማግሌዎችን፣ ህዝቡንም ሁሉ ለአቤሜሌክና ለኬሎኦን ለመሃሉንም የነበረውን ሁሉ ከነሃኒ እንደገዛ እናንተ ዛሬ ምስክሮች ናችሁ ደግሞም የሞዋቹ ስም ከወንድሞቹ መካከል ከሀገሩም ደጅ እንዳይጠፋ የሞዋቹን ስም በርስቱ ላይ እንዳስነሳ የመሐሉን ሚስት የመሐሉን ሚስት መዋበይቱን ምርቱን ሚስት ተሆነ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱም በር አደባባይ የነበሩ ህዝብ ሁሉ ሽማግሌዎችም እኛ ምስክሮች ነን። እግዚአብሔር ይችን ወደ ቤቴን የምትገባውን ሴት የእስራኤል ቤት እንደሰሩ እንደ ሁለቱ እንደ ራሄልና እንደ ልያ ያድርጋት። አንተም በኤፍራታ ባለ ጠጋ ሁን፣ ስምህን በቤተ ልሔም ይጠራ። ቤትንም እግዚአብሔር ከዚች ቆንጆ ከሚሰጠህ ዘርፍ እማር ለይሁዳ እንደ ወለደች እንደ ፋሬስ ቤት ይሁን እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔር ጽንስ ሰጣት፣ ወንድ ልጅንም ወለደች። ሴቶችም ኖሀሚን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነት ሽን ያሳድሰዋል፣ በእርጅና ሽም ይመግብሻል አሏት። ኖሀሚንም ህፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿም ለኑሀሚን ወንድ ልጅ ተወለደላት እያሉ ስም አወጡለት፣ ስሙንም ኢዮቤድ ብለው ጠሩት። እርሷም የዳዊት አባት የእሴይ አባት ነው። የፈሬስም ትውልድ ይህ ነው። ፈሬስ ኤሩስምን ወለደ፣ ኤስሮም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብን ነዋሶን ወለደ፣ ነዋሶም ሰለሞኑን ወለደ፣ ሰለሞኑም ቦዝን ወለደ፣ ቦዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። ስለ ቃሉ የቃል ባለቤት ነው። ለእግዚአብሔር የከበረ የተመሰገን ይሁን። የሩት ጠንካራዋና ጉታታሪዋ የሩት ታሪክ ይህንን ይመስል ነበረ። እግዚአብሔር አምላክ ያለንበት ይጠብቀን። በምድራዊ ሕይወት በምድራዊ ሁላችንም በእያለንበት ይጠብቀን። ሼር ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሊቀርብልኝ የምትችሉት የመጽሐፍ ቅዱስ ታሪክ ካለ ኮመንት አርጉልኝ። መልካም ጊዜ ይሆንላችሁ። ቸር ቆዩ።